አሰላሙ ዓለይኩም ወረህመቱላሂ ወባረካቱ ወድና የተወደዳችሁ የሰዓዲ ቤተሰቦች እንዴት ናችሁ? ደህናላችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ደግሞ የሞባይሌ ሸሪሃ ለኢትዮጵያ ወይም ደግሞ ኢንተርናሽናል የሚሰራ መጃን ይሽላችሁ መጥቻለሁ ማለት ነው። ኢትዮጵያን መደወል ይችላል። ዱባይም የተለያዩ ሀገራቶች መደወል ይችላል። ኢንተርናሽናል ነው እና እሱንም አብረን የምናይ ይሆናል። መጀመሪያ ግን አፕሊኬሽኑን እናወርዳለን ማለት ነው። ጉግል ፕላይ ላይ ገብተን ሞባይሌ ብለን ሰርች እናደርጋለን። ከዚያም በዚህ መልኩ ይመጣልናል ሞባይሌ አፕ። እኔ እንደምትመለከቱት አውርቸዋለሁኝ። እናንተ ግዴታ ያው ዳውንሎድ ማድረግ ይኖርባቸዋል። ከዚያም በኋላ ኦፕን ብለን እንገባለን። እኔ ስለከፈኩት ምናልባች እንትን ሊጠይቅ ይችላል። እናንተ ጋር እንግሊዘኛ፣ አረበኛ ያኔ ቋንቋ ሊጠይቃችሁ ይችላል። እሱም በማስገባት ያለውን ቀጣይ እንትን ትላላችሁ ማለት ነው። ከዛ ደግሞ ፎርጌት ፓስወርድ ኦር ዩዘር ነው የሚለውን ይሄንን አንድ ጊዜ እንነካዋለን። እንደዚህ ያመጣላችኋል። እንደዚህ ሲመጣ የሞባይል ቁጥራችሁንና አይዲ ካርድ ቁጥራችሁን የኤጋማ ቁጥር ማለት ነው፣ ያስፈልገዋል እሱን እዚህ ትሞላላችሁ ማለት ነው። ከዛ ኔክስት ብላችሁ ቀጣዩን የሚመጣውን ታዩታላችሁ ማለት ነው። እኔ በሌላ ስልክ የቀረጽኩት ስላለ እሱን አሳያችኋለሁ። ለጊዜው ሞባይል ሸሪሀ ስልክ ላይ የለኝም ማለት ነው። እናም አብራችሁ ይቆዩ። ያው እናንተ ቁጥራችሁ ምናምን መጀመሪያ ላይ እንዳስገባችሁት ኮድ ይልክላችኋል። ያንን ኮድ ማስገባት አለባችሁ ማለት ነው። እንደምትመለከቱት ይሄ የተሞላበት ነው። የቀረው ደቂቃ ነው። ከሁለት ቀን በፊት የተሞላ ነው። በ28 ቀን አይደለም የሚያልቀው፣ 941 ደቂቃ አለው ከ26 ቀን በኋላ ያልቃል ነው የሚለው። 1000 ሚኒት ይታያቸዋል ብዬ ተስፋ አደረጋለሁኝ። እና ይሄ የተሞላ መጃን ነው። ትክክለኛ ነው። ያኔ ዚሳ ውድ እና ሌላም ቦታ ይደውላል። ናሽናል እና ኢንተርናሽናል ነው። በደንብ እንትን ይላል ማለት ነው። እስኪ እስከ መጨረሻው እንከታተል። እንደምትመለከቱት ፍሌክስ ላይ ገብተናል ከዛ ያሉትን መጃኖች እናያለን ማለት ነው። አሁን ይሄ በመቶ ሀምሳ ሪያል ነው። ኢንተርናሽናል ነው 1500 ደቂቃ አለው። 50 ጂቢ ደግሞ ዳታና አምሳ 50 ጂቢ ሶሻል ሚዲያ የሚያስጠቅም ነው ማለት ነው። እስኪ ሀገራቶችም ዝርዝር አለው። ለ28 ቀን የሚቆይ ነው። የመቶ ብር ደግሞ የሞላ ነው። እኛ ይህንን ነው አንድ ሺ ደቂቃ 30 ጂቢ ሶሻል ሚዲያ እና 30 ጂቢ ደግሞ ዳታ ነው። እንደምትመለከቱት ኢትዮጵያ አለ ማለት ነው። ኢትዮጵያ ይሄው፣ የተለያዩ ሀገራቶች መደወል ይቻላል። እነዚህ ዝርዝሮቹ መደወል የምንችልባቸው ሀገራቶች ናቸው ማለት ነው። ይሄው ኢትዮጵያ ደግሞ በእርግጠኝነት ይሄው አለ ማለት ነው። እኛም ደውለንበታል ይሰራል በደንብ እርግጠኛ ነኝ። እናም ሌላው ደግሞ የ65 ሪያል ነው እንደምት 300 ደቂቃ አለው። 6 ጂቢ ዳታ እና 6 ጂቢ ደግሞ ሶሻል ሚዲያ የሚያስጠቅም ይሄም ደግሞ ለሀያ ስምንት ቀን ያክል የሚቆይ መጃን ነው። ይህንንም በዝቅተኛ ብር መሙላት ከፈለጋችሁ መሙላት ይቻላል ማለት ነው። እንደምትመለከቱት ይሄው ኢትዮጵያ የሚል እዚህም አለ ማለት ነው። ይህንንም ሞልታችሁ መጠቀም ትችላላችሁ ማለት ነው። በጣም ሃሪፍ መጃን ነው። እንሻአላ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁኝ። እስኪ ቪዲዮውን እንጨርሰው። የሰላሳ ሪያል መጃኑ ደግሞ አንድ ጂቢ ኢንተርኔት አንድ ጂቢ ደግሞ ሶሻል ሚዲያ የሚያስጠቅም መቶ ደቂቃ አለው። ይሄም ኢንተርናሽናል ነው፣ ኢትዮጵያም ያስተውላል ማለት ነው። እስኪን ጨርሰው ቪዲዮውን አያችሁት። ኢትዮጵያ እዚህም አለ ማለት ነው። ብቻ የተለያዩ መጃኖች አሉት። የሃያ ሪያልም እንደዚሁ አለ። የሃያ ሪያሉ ደግሞ ስልሳ ደቂቃ እና ሶስት ጂቢ ኢንተርኔት፣ ይሄ ደግሞ ለሰባት ቀን ያክል ነው የሚቆየው እንደምትመለከቱት ማለት ነው። ይህም ኢትዮጵያ ያስደውላል። ታያችሁት። እናም ሀባይ ይሄንን ይሄንን ይሄ መስላል ያሉት መጃኖች ማለት ነው። እንሻላ በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁ በሰላማችሁ ብዝት ብዝት ይበልልኝ። ግልጽ ካልሆነላችሁ እናንተን ካላላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። እንሻላ ሌላ ቪዲዮ ሰራላችኋለሁ ማለት ነው። ግልጽ ካልሆነ ያው ሸሪያው እኔ እጅ ላይ ስለሌለኝ ከሌላ ስልክ ቀርጭ ነው። በጣም ሀሪፍ መጃን ነው ማሻአላ እና አብሽሩ በዚህ መልኩ አውርዳችሁ መጠቀም ትችላላችሁ ማለት ነው የሰዋ ደግሞ ከፈለጋችሁ ጻፉልኝ ሰራላችኋለሁ እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል በቀጣይ ቪዲዮ እስከምንገናኝ ድረስ ደግሞ በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ መልካም ቆይታ ሰላሙ አሌይኩም ወረህመቱላሂ ወበረካቱ